ታለመጣሽ እንዴ! እስቲ ጸጉሬን አስተካኪልኝ ቢያለኝ እኮ። ክፍሌ ምን ትሰራለሽ? ከዚህ በፊትም ተደብቀሽ እንደዚህ ታደርጊያለሽ? አለ እየተደበቅሽ ከገዛ ጓደኛዬ ከተማገጭ ነበራል። ትሰማኛለህ? የምታወራውን ነገር እየተጠነቀክሽ፣ ሺ ድሮም ቢሆን እኔ እንጂ አንተ ከስሜት የዘለለ ነገር እንደሌለ ካቃለሁ ለሱ ብቻ እንደምፈልግሽም ካወቅሽ ጥሩ ምስክር። ግን ከዚህ የዘለለስ ስሜት ላንቺ ያለው ይመስልሻል? ቢሆንስ እሱ ለስሜቱ ቢፈልገኝም እንኳን ለስሜት ይጠነቀቃል። ለማንኛውም ይሄ ቤት እየተከበረ ቤት ነውሽ እንጂ መዳሪያ አይደለም። አታስብ ሆቴል አድርገህ ነዋል። ምኑን ሆቴል አርግሹ እንዴ? ቆይ አንተ ምን አገባክ? እኔ አንተ ክፍል መጥቼ በጥብጭሃለሁ? ለምንድነው ክፍል መጥተህ የምትበጠብጠኝ? ከረሳሹ ላስታወስ። ማስታወስ አይጠበቅብም። አዎ ሰራተኛ ክነበርኩ እና ምን ይጠበስ? ሰራተኛ ሁኛ ታዲያ ዩኖዋት እንዲያውም አሁን ይቺ አዲስ የገባችውን ሰራተኛ ባርሬ አንቺን ከአሁን በኋላ ቤት ውስጥ እንደ ሰራተኛ በደንብ እንሰር ይፈልጌ ነበር። እየከፈል የእኔ ልጅ አትሸጥ። አረማ በእን በእኛ መካከል አትግቢ። ሴት መኝታ ክፍል ውስጥ ምን ትሰራለህ? ነውር አይደለም እንዴ? ሚስትህን እዛ አስቀንጠቅ። ሴት መኝታ ክፍል ውስጥ ምን ትሰራለህ? ልክስክስ። ምን ያልከሰክሳል? ምን ሆነሽ ነው ቤሬ? እንድሰማ ነው እንዴ? አያገባኝም እኔ አንቺ ከፍሪጅ ድረስ ሲመጣ ዝም ትያለሽ እንዴ? አገኝ ነው ብለው። እውነቴን ነው የምልሽት አለም፣ እኔ ከአንቺ ጋር ሰሆን እኮ አንድም ቀን ፈልጌ ስቄ አላውቅም። እቅዳችን እየተሳካ ያለ ይመስለኛል። አይተሽዋል አይደል? እንዴት ደንብሮ እንደሮጠ የታቦቱ ሰራ አለላት። የእውነት ጥሩ እቅድ ያቀድሽው። ገና ምን አይተሽ ገና ገና የነለእትአ አሁን የእውነት እየቀናን ያለው ገና ምን አይተሽ፣ ገና ምን አይተሽ እንትን እንዳለን። ቆይ ምን ልሰራ ነው ክፍሏ ድረስ የሄድከው ነው የእኔ ጥያቄ። ማን እኔ ነኝ? ያድርኮትኝ ክፍሉ ነው አንተ ጋር የመጣው ድንገት በዛ ሳልፍ ይሆናል እንጂ የሆነው እኔን። በሷ አትጠረጥርኛለሽ? ለመሆኑ ምናምን ብትነካት ነው? እባክህ አረ፣ እማዬ ናት የጮችው። እማዬ ትሙት፣ እማዬ ናት። ወይኔ፣ ቤል በቃ እንደዚህ፣ አንተ። እሺ በቃ ልካስሽ፣ እና ዛሬ ራስ ልጋብዝሽ። የት ነው የምትጋብዘኝ? ውጪ ነው። ከዚህ ቤት አትወጣም። ተስማመቻለሁ። መቼም ምን አድርጓለሁ። አንዴ የማይጣፍጥ ምግብ ብላ ተብሎ ተፈርዶብኛል። እሱን ስበላ እቆያለሁ። እባብ ሳይ ካስፈለገህ ሌላ ሰራተኛ መቅጣት ትችላለህ። አረ በፈጠረች ቤሪ፣ እንዲ የመንግስት ሰራተኛ ነኝ እንጂ እኮ መንግስት አይደለውም። ቆይ ቆይ ቆይ ግን ለምንድን ነው ዛሬ ያለ ወትሮ ውጭ ራት መብላት የፈለግኸው? ማለት ሌላ ጊዜ አልበላም ነበር እንዴ? እሷን ለማስቀናት ነው። ማለት ሀገርችን ራት የምበላው እርግጠኛ ነኝ፣ እሷን ለማስቀናት ነው። ቢሆንስ ምን ችግር አለው? እሷስ ገና ለገና ይቀላል ብላ አይደለም? እግሩ ከረገጠ ስንት ጊዜ ሆነውን ሰው እዚህ ቤት የጠራችው ለምን? አንተ እተዋቸዋለሁ። አልተዋቸውም በቀላሉ ማ አልሸነፍላቸውም። ከአንተ ጋር ነው፣ ጨጓራይ ብቀይር ነው የሚሻለኝ። በአንድ ጨጓራ ማ አቸጋክኝ። እንዴት ነው እንደዚህ አበባ የመሰልሽው ጨረቃ እመስለሻል እኮ የኔ ልጅ። እንደው መቼም አንቺን ያገባ ወንድ የታደለ አንደኛ ደረጃ መደበኛው ሎተሪ እንደደረሰው ነው የምቆጥረው። እሰየኔ እናት፣ እንዴት እንዳማረብሽ አበባ ኮን ነው የመሰልሽው። እመዬ፣ ግን ምን ማለትሽ ነው እንደዚህ? ጮህ የሚያስወራ ነገር ምን ተፈጠረ ደግሞ? በገዛ ቤቴ የድምፄን መጠን አንተ ልትወስንልኝ ነው? መቼም ለምን አሁን እንደ ጮኩኝ ሳይገባ አይቀርም? እኔ እየጮክሁት አሁንም እኮ አንተ ነህ እየጮክ ያለው። እዚህ ቤት ግን በጣም ስርዓት አልበኝነት እየሰፈነ ነው። እውነቱን እኮ ነው። ታዲ ቆይ፣ ምንድን ነው እንደዚህ የማይጫጫኋችሁ ነገር? የኔ ውብ ጨረቃ ዛሬ ደግሞ በጣም አምሮብሻለ። እንደው ግን ፍርቱና፣ አየህ ግርም አይልሽም? አንዳንድ ሰዎች ጨረቃና በጭራቃን እንኳን መለየት ሲያቅታቸው ማነው በጭራቃው? አየልኛ አየህልኝ አይደል? በጭራቃ ብሎ ሲታደጉ እጅ ኮተታም በጭራቃ አልተባለችም። እሺ ስነ ስርዓት፣ ከልጄ ላይ ምላስሽን አንሺ። ወይስ በጭራቃ የሚለው ነው እንዴ? ተቆላምጦ ቤሪ የሆነው እኔ እኮ ስም አልጠራሁም። እዚህ ተዘብዝበት ታሰድበኛለህ አይደል? ወይኔ አትፍረጅበት የእኔ ልጅ፣ እሱ እኮ ቆሞ መቅረት ልማዱ ነው። ወይ ምናልባት ቁጭ ብሎ ያሰድብሽ ይሆን እንዴ? አሁን ይበቃሻልማ። ይሄ እናደብድበኛ እናደብድበኝ እሱን የቀረክ ለሴት ብለህ እናደብድበኝ ወልጅክ ነው ወይስ እንደ ድንገት ጌም ስጫወት ደስ ብለከኝ ዳውንሎድ አድርግክ ነው? እማዬ ግን ደህና ነሽ አይደል? ዛሬ በጣም ተለይተሽብኛል። ውይ እኔ ልጅ አስቀየምኩ እንዴ? ምናልባት እኮ ከረዥም ጊዜ በኋላ ልጄ እዴት ልትወጣ ስለሆነ ደስ ብሎኝ ይሆናል። መቼም ልጄ ያሉት እኔም ሆን አለበት። እኔ አራኔ ፍርቱና ነው ከርከሮ ሲጠራ ጉማሬ አቤት ማለት ልማዱ ነው። ዋለ ገጣሚው እንደው ምን እንትላለች እንዴ? ከርከሩ ጭራሽ እኔ ከርከሩ ከርከሩ። ኧረ እባክሽ አንቺ ሴትዮ እንዳምና ሽርገጪ፣ ጉማሬ ተብላ እሷም እንዳንቺ አልተውረገረገችም። ውይ ምስክርዬ እንኳን ደህና መጣ፣ ናግባባክህ

ተሳክቷል። ተሳግቷል። ተንጨረጨረኮ! ኧረ ተሳግቷል። ገና ይቀጥላል። ምን ታያላችሁ? አዘር ግን ይሄ ነገር ትንሽ አይከብድም? ልክ የሷ ፍቅረኛ እንደሆንክ ማስመሰል ብቻ እኮ ነው። እኔ ይሄንን እቅድ ያዘጋጀሁት የልጅ ልብ ትርታ ለማወቅ ስለፈለግኩኝ ነው። መቼም እንቢ እንደማትለኝ ተስፋ አድርጋለሁ። ያው ከቴዲ ጋር እኮ ትንሽ ተጣልተን ስለቆየን፣ ያው እሱ እንዳይደብረው ብዬ ነው እንጂ ድሮስ የምፈልገው ምን ሆነና፣ ፍርቱናን ከአንተ ጋር አይቷት ቅር እንዲለው አይደል አንተና ፍርቱናን አንድ ላይ አይቶ በቅናት እርር ብግን እንዲል ነው የምፈልገው። ከዛ እቅዴ የሰራ ማለት ነው። ይሄ እቅዴ ደግሞ ከተስተካከለ ወደ ሌላኛው እቅዴ ሄዳለው ማለት ነው። እውነት ግን ዛሬም ድረስ ታዲ ፍርቱናን ያፈቅራታል ብለው ነው የሚያስቡት? እርግጠኛ ባልሆን ይህንን ምን አስወጣኝ? በል እንግዲህ ምንም ነገር ሳይጎድል መልሰ ካምጣልኝ። መቼም እችን ቀልበ ጦሪ እናንተ እራት የምትበሉበት ቦታ ነው የሚጋብዛት። ስለዚህ ለእናንተ መቼ ምን ማድረግ እንዳለባችሁ አልነግራችሁም። ምንም ችግር የለውም፣ አያስቡ ማዘር። በሉ በጊዜ ተመለሱ። ሰዎች ደህና ዋይታለሁ። እንዲህ ብግን እንዳደረግከኝ ድብን ካላደረግኩት እኔ ዘርፌ አይደለሁኝም። ሲጀመር ሆን ብለህ ነው እነሱ ያሉበት ቦታ የወሰድከኝ። እንዴት ነው ብዬ እነሱ ከኋላችን የመጡት እነሱ አለ ብዴ አስረዳ አይፈልግም። ከመጣችበት ሰዓት ጀምሮ እሱ ከምስግር ቁጭ ብለህ አይነ እሱ ጋር ነበረ፣ ሲዝቁ ሲጫወጡ እሱ ጋር ነበር። ሆን ብለህ እነሱ ያሉበት ቦታ ወሰድከኝ። እንደፈለገ ስትሆን ስትደርስ ከእኔ ጋር ነበር ይሁልሽ አንዴ ብቻ አዳምጪ። አሁንም ለሷ ስሜት እንዳለ ላዳምጥ። ምን ላዳምጥ? አሁንም ድረስ ያ ምስክር መምጣቱ እንዳጨረጨረና እንዳገበገበ ላዳምጥ። ምን ማለት ነው? እስኪ ስሚኝ መጀመሪያ። የምሰማ ነገር የለም፣ ምንም የምታስወዳይ ነገር የለም። እኔ ገብቶኛል፣ ሁሉም ነገር ከመንገድ ጀምሮ። ስታንገበግበኝ መት ሰው ቤት ውስጥ እንኳን አያረጋጋም። ድጭ ግን የውሸትም ቢሆን ዘና አልሽ አይደል? የውሸት ስትል ያው ሁለታችንም እያስመሰለን አይደል? ታውቃለህ፣ ግን የእውነት አድንቄ አለሁ። እንዴት ማለቴ? ያው ለእኔ ስሜት እንዳለህ አውቃለሁ። አፍ አውጥቼ ስላልነገርኩሽ ወይስ ሁኔታውን አይተሽ ነው ያወቅሽ? በሁለቱ እና ለምንድን ነው የደነቀሽ? ስሜትን አመቀ ከኔ ጋር ይሄን ድራማ በመስራትክ ነዋ። ድራማ እየሰራው እንደሆነ በምን አወቅሽ ማለት ስቀለድ ነው ባክሽ። ቅድም ግን አስተውለሻል? በቃኔ ናንቺ ስንሳሳቅ ስናወራ እሱ በጣም ነበር የሚቃጠለው። በስመ አብ! እኔ ታለም ደስ ይበላት ብዬ ነው እንጂ ይሄን ነገር ባላደርገው ደስ ይለኝ ነበር። ከልቡ አውጥቶ ጥሎ ከሄደን ሰው አይደለም በእልህ ይቅርና በፍቅር መመለስ ይከብዳል። አይገርምም፣ ቀረሽበት። ታውቃለህ፣ አንዳንዴ ሁኔታው ግራ ያጋባኛል። እንዴት ሚስቱ ካደረገኝ በኋላ እንኳን ምንም ነገር ሳላደርገው ጥሎኝ ሄዶ በላይ ላይ ሴት ይዞ ብኝ ይመጣ። ግን ደግሞ አሁን ስለብስ አይወድ፣ ስኳኳል አይወድ፣ እንደ ሰው ስጫወት አይወድ። እኔ የእውነት በጣም ነው ግራ ይገባኝ። አይገርም። እማማ ያሉት ነገር እኮ ልክ ሊሆን ይችላል። ማለት የድሮ ፍቅሩ ሳይወጣለት ሊሆን ይችላል። ለዚህ ደግሞ ማሳየው ዛሬ የሆነው ነገር ራሱ ይናገራል። ማለት እንዴ? ምን ማለት አለው? እኔም ምዝናናበት ሆቴል ውስጥ ሚስቱን ይዞ ለምን የመጣ ይመስልሻል? አንተን ለማስቀናት። በተቃራኒው አንቺን ለማስቀናት ነው። ሊሆን ይችላል። ሊሆን ይችላል ሳይሆን ነው እንዴ! ምክንያቱም ወይ አጠገቡ ያለችውን ሴት አላቃት። ይሄን ነገር ደግሞ በደንብ ላረጋግጥልሽ ይችላል። በነገራችን ላይ ዛሬ በጣም ቆንጆ ጊዜ የሚያሳልፍ ነው አይገርምም? ሆቴሉ በጣም ነው የሚያምረው። በዛ ላይ ደግሞ ጨለማ ነው የሚመስለው። በቃ እራት እንደበላን ቁጠሪ። በነገራችን ላይ ስንሄድ በመንገዱን ላይ ይመሻል። መጨረሻ ከገረድ ጋር መርመጥ መጥ ሆነ። አንተ ጣልከው ነው ያነሳሁት። አሁንም ቢሆን ከጃል ልንጠቁ እሷ አልመለስልኝ አልቻለችም። ድሮንም ግን ትገናኙ ነበር አይደል? ታስታውሳል ሁሌ ተራ ሰራተኛ እንደሆነችና በጣም እንደምትንቃት ነበር ምትነግረኝ። አሁንም ቢሆን ለኔ ከዛ የዘለለች ሴት አይደለች አይመስለኝም። ቀደም የተናደድኩት በእናንተ መስሎ ነው። ትንሽ ከቤሪ ጋር ተጋጭቼ ስለነበር ነው። ቤሪ ነው ስሟ። ካንተ ይልቅ እሷ ገርማኛለች። መቼም በውበቷ መሆን መቻል ያለበት የተደመምከው። እሷንም ልንጥቀኝ አሰብክ እንዴ? ብቻ አንተ ጣላት እንጂ እሷንም የሚያነሳት አታጣም። ቆይ ግን እንዴት ባለትዳር ቤት ዘው ብላ ሚስት ነኝ ብላ ትገባለች? ስለምን ትዳር ነው የምታወራው? ኦ ለካ ፍርቱና ለአንተ ሰራተኛ ብቻ ናት። ከቻልክ እዛ ቤት ብትወስደኝ ደስ ይለኛል። አይገርም፣ እኔም እሱን እያሰብኩ ነበር። መቼም ከእሷ ጋርም ቢሆን ያው ላት ሚሽ አሳልፍ ያለሁ ግን ያንተ መጮቻ ስትሆን ማየት ደስ አይለኝም ምን ነው አሁን ቤቱ ሰዳ ስትል አልነበር እንዴ እንዴት ነው በአንድ ሀሳብን ልቀየር የቻልከው እንደፈለጋችሁ እኔ እንደሆነ ቢጤና አግኝቻለሁ ቆይ እሺ እኔ ለእርሶ ጥሩ አማሽ ለመሆን ምንድነው ማድረግ ያለብኝ እስኪ መጀመሪያ አማት ለመሆን ከመዘጋጀትሽ በፊት አማትና ምራትን ለዩ። ለካ ለሴት ነው ምራት ነበረ። ምን ዋጋ አለው ወንዱ መምራት አቃተው እንጂ። ታዲያ መቼ ነው ታዲያ መምራት ያቃተው? እሱማ ወንዱ መምራት ስላቃተው መሰለኝ አንቺን ከፊት እያንከረፈፈ የሚገባው። ቆይ ችግሮት ከኔ ጋር ነው እንዴ? እስኪ ንገሪ እንደ አንድም ቀን ሚስት እንዳለው ሳት ብሎት እንኳን ነግሮሽ አያውቅም። እኔ ይሄን ነገር ብዙ ጊዜ የነገርኩት ይመስለኛል። እኔ ፍርቱና የምትባለዋ ሴት ሰራተኛ መሆኗን ብቻ ነው የማውቀው። እስኪ ንገሪ፣ ሰራተኛ ከሆነች ታዲያ ለምንድን ነው ከጓደኛው ጋር ሲያየት ፊቱን አራት ቦታ የሚመድበው? እሱ እኮ ነው እኔንም ግራ ያጋባኝ። ይሄ እኮ ምንም ግራ የሚያጋባ ነገር የለውም። ፍርቱናን ዛሬ የሚወዳታል። ከወደዳት እኔ ለምን ቤቱ ድረስ ነው ይዘው ይመጣ? ድሮም አላመነም ነበር። ፍርቱና ማለት ለሱ የቤት ሰራተኛ ብቻ ነበረች። ልብ ውስጥ እንኳን እንደገባች አያውቅም ነበረ እና አሁን እኔ ቤት ድረስ መጣወቀ እና ለምን ይመስልሻል? ገዴ ነሽ የሚልሽ ሊሆን አይችልም። እንግዲህ አንዴ የሆነውን መመለስ አይቻል። ምን ታደርጊዋለሽ? ተመስገን እቅዴ በከፊልም ቢሆን እየተሳካ ነው። እንኳን ደህና መጣችሁ። እንዴት አበባ መስላችኋል! ስታምሩ! እሺ፣ እራት እንዴት ነበር? ንስቲ አረፍ በሉና እስኪ እናወራለን። ንስኪ እስኪ አረፍ በሉ። አረፍ በሉ። እታለም፣ አሁን ስለመሸበት እሱ ወደ ቤት መሄድ አለበት በጊዜ። የምን መሄድ አለበት ነው? በዚህ ምሽት ወዴት ነው የሚሄደው? ምን እያደረግሽ ነው? ጭራሽ ቤት ውስጥ እንዳድር እየፈቅድ ነው። አንተ መኝታ ቤት አይደር እንጂ ምን አስጨነቀ። እኔ ስለ ቤቱ ክብር ነው እያወራው ያለሁት። እንዴ እማ፣ አንተ ክብር አዋቂ ሆነ። ዝም በይ ፍርቱና፣ እዚሁ ሶፋ ላይ አንጥፊለትና እዚሁ ይተኛል። ደግሞ አንተን የመሰለ እንግዳ መሰለ እዚህ ሶፋ ላይ ማስተኛት? ዝም በላት። ሰራተኛችንን ስላዝናናልን በጣም እናመሰግናለን። አሁን መሽቶባል፣ ትሄድልን እንደውም እኔ ክፍል አንጠፍቶለት ፍራሽ ላይ ይተኛል። ጭራሽ እንዴ! አየሻት? አይደለማ፣ ይሄ ሁሉ የአንቺ ስራ ነው። እንዴት ተደምልቀኝ። አይሻት፣ አይደለም። እንደውም ቆንጆ ሀሳብ ነው ያመጣሽው። ቢያንስ ፍራሹ እዚህ ሳሎን መነጠፍ አይችልም። ምን ነው አንተ ጓደኛ ግን፣ ማንም ሲረግጠው የዋለው መሬት ላይ ልታስተኛው ስትሞክር ትንሽ እንኳን አታፍርም? አረ ችግር የለውም ማዘር፣ ግድ የለም። እዛው እሷ ክፍል ታንጥፍልህና በዛም የሆድ የሆዳችሁን ስትጨዋወቱ ታድራላችሁ። ፍርቱናዬ፣ በግቢ እናንጥፊለት እሺ? ምስክርዬ፣ እንዴት ነው ታዲያ? ሁለት ለዜሮ አትልም? ድሉ ገና ይቀጥላል። ቆይ፣ አሁን ጓደኛዬ ለምን ውጭ አደረ ብለህ ነው እንደዚህ የሚያንጨረጭር? አንቺ ምንም አይጨቅሽም እንዴ? ለምን አይጨቅሽም? አያገባኝናል እኔ ያወራለሁት ስለ ቤቱ መደፈር ነው አይደል? ስለ ቤቱ ቢሆን አንተ ምን ያገባል? ለእኔ ራሱ በቀጦ መሽቀለበት አሰርክልኝና ነው። ያሰርክልኝም ፌክ ነው እንዴ? አረ ወርቅ ነው። ካላመሽ ወርቅ ቤት ሄደን ቼክ ማድረግ እንችላለን። እንዴ አይደለም ወርቅ ለምን አለማዘኝ ነው? ምን አሁን ግን መኝታ ቤቷ ገብቶ ደፍሮ ሊተኛ ነው። እውነት ብቻ ለብቻ ካደሩ ጎትቺ ነው መኝታ ቤቷ ድረስ ማስገባው ያኔ እንግዲህ ምን እንደሚሆኑ እናያለን። ከዛ አገበገበ አንገበገበ እኮ አንተ ራሱ ግምጣ ግምጣ ባረገ እታለም መቼም እዚያ ያድርም አይደል። ይሄን የሞኝ እቅድ እንደማታስቢው ተስፋ አደርጋለሁ። አታስቢ ለሊ ሲሆን ቀስ ብዬ ተነስቼ ወደ ቤት ሄዳለሁ። ለምን እዚህ አታድርም? ለአንተ የሚሆን መኝታ ይጠፋል ብለህ ነው። ምክንያቱም እዚህ ክፍል ማምሸት አለብህ። ሶስተኛውን የጎሉን ግብ ማስቆጠር አለብን። ማዘር ግን እውነት ታዴ አሁንም ድረስ ለፍርቱና ፍቅር ያለው ይመስሎታል። አሁንም ድረስ እኮ በንቀት ሰራተኛ እያለ ነው የሚጠራት። አንተ ደግሞ ንዴትና ንቀት ላይ እንጂ ንዴቱን ደግሞ ማን እንደወለደው ግልጽ ነው። ቅናቱን የወለደው ቅናቱን ደግሞ ፍቅርን የወለደው እመኝኝ፣ የኔ ልጅ በቅርቡ እግርሽ ስር ወድቆ ማርኝ ማለቱ ማይቀር ነው። ውይ በእናት ልብስኝ ስቀይር በጣም ነው ቀለል ያለኝ። እንዴ ኔስ ብትይ እኔ ሸሚዝ በጣም ነው የሚጨንቀኝ። እኔ ታለምን ደስ ይበላት ብዬ ነው እንጂ አጭር ቀሚስ ጥሎብኝ አሉት። ታገብኛለሽ አይደል? አንተም እንደ ታዲ ማጠላኝና ማስመቀኝ ከሆነ አዎ። መቼም አልጥልሽም፣ መቼም አልቶሽም የኔ ቆንጆ። እንዴ እኔ ቆንጆ ምንድን ነው የምትይኝ? የእውነት በጣም ነው የወደድኩህ የእኔ ፍቅር። እኔም በጣም ነው የምወድሽ። ሲጀመር እንዳንቺ አይነቷ ሙሉ የሆነች ሴት እንዴት አድርጌ ነው የምተውሽ? አትንካኝ! አንዴ ብቻ የእውነት የእኔ ውድ እኔ ከአንተ ጋር ባለመሆኔ አሁን ገና ነው የተሰማኝ። እኔ ደግሞ አንቺን ስላገኘሁሽ በጣም ነው ደስ ያለኝ የእኔ ፍቅር። ከዚህ በኋላ ግን አንለያይም አይደል? መቼም አልጠላሽ የኔ ቆንጆ። መቼም አንለያይ የኔ ፍቅር። እሺ። ቆይ አትጠጋኝ፣ ቆይ እሺ፣ አትጋኝ እሱ ጋር። ወይኔ እንዴት እንደምትጣፍጪ የእውነት መጀመሪያ ላይ ምርጫ ተሳስቼ ነበር። አሁን ግን ተመልሰክ እጄ በመግባቴ በጣም ደስተኛ ነኝ። ትክክል ነው ያልሽ፣ እኔ ቆንጆ ትክክል፣ አልተሳሳትሽም። በጣም ደስተኛ ነኝ የኔ ቆንጆ። ከአንቺ ካንቺ ጋውኚ ባለ ደሰት ነበር የሚቆጭኝ። የእውነት ፈጣሪ ክሶኛል፣ አንተ ተመልሰክ ከኔ ጋር በመሆንክ የኔ ቆንጆ። እኔም ከአንቺ ጋር በመሆኔ በጣም ደስተኛ እና እድለኛ ሰው ነኝ። እንዲህ ስትቃጠል ማየት ነበር የፈለኩት። ድሉ የኔ ነው። ደግሞ ይቀጥላል።